ይቺ ባል ያለሽ ከባልሽ ጋር አብረሽ ልጅሽም አብራሽ፣ እሷ ግን ልጇ ኢትዮጵያ ናት። በልጅ ናፍቆት እየተሰጠች የምትሰራ ልጅ አፈር ድሜ ይብላት። ልጇ ጋር በጊዜ ለመግባት እቁብ ጣለች። አምናችሁ እናንተ ሳውዲ ላይ ልጃችሁን እያሳደጋችሁ ባልና ሚስት ሆናችሁ እንዴት ነው የምትወዳደሩት ከእሷ ጋር? ጭራሽ ደግሞ እንትን ሄዳችሁ ኡምራ ሄዳችሁ አላህ እንዴት ነው የሚቀበለው? ይቺ ልጅ እያለቀሰችባችሁ ሄዳችሁ ኡምራ ስታደርጉ አላህ ይቀበላል? እስቲ ይቀበላል ይሄው ልሽ አቢባ ያነ የአላህ ቤት ነው ገባሽ ቤት። አላህ ዝልምን አይወድም፣ አላህ ግፍን አይወድም። አላህ ዝልምን እንደማይወድ አውቃለሁ። ጠንቅቂ እና ካንኳሽ እየሰለማችሁ ቺ ልጅ እያለቀሰችባችሁ ኡምራንቺና ባልሽ ተያይዛችሁ ሄዳችሁ ፖስት ስታደርጉ አላህ አያይም እንዴ? በደንብ እኮ ነው የሚያየው። እስ አቦ እያለቀስኩ ባካችሁ ለልጅ የምልከው የለኝም እያልኳቸው በይስ እያዳመጡ ጸጥ ነው የሚሉኝ ምን ታመጣለች ብለው የዚችን ማ እያለቀሰ እየሰማችሁ ዝም የሚያገልግሉ መልስ ስጭበት። እሺ እሱ ያንዲ ዝም በይ መልስ ትስጡም ቢላል ሳት እየለመነቻችሁ ማለት ነው። እየለመነቻችሁ ቮይሷን እየሰማችሁ የማትመልሱት ለምንድን ነው? ይኸውልሽ፣ አቦዬ እኔ ቮይሷን የማልመልስበት ምክንያት ማለት ነው፣ መልሼ እላታለሁ ከአንድም ሁለቴ ማለት ነው። ቤተሰብን ቤተሰብና ቤተሰብ ይጋጫል ብዬ ነው። እኔና ሰው ቤት አቡ የሆነ ኮሜንት ስሰጥ ምን አለችኝ? አንዴም የሆነ ኮሜንት እባክሽን ስልክ ሳታነሳ ሊ ስጥቀር ሶፊያ ሀብራት የምትሰራት ይኸውልሽ ምን አለኝ። ትናገር ትናገር አፋሆነቢላን ጠብቀ ትናገር። እሺ ኮሜንት ስትሰጪ ምን ሆንሽ? ሰማል በአይፓዴ ላኪልኝ ልክፈተው ውሃ የምትበሉ ሰዎች አላህ እሳት አድርግባችሁ የዱንያም የአኼራም ኢንሻ አላህ ማለት ነው። በተለይ ደግሞ የየቲም ብር የየቲም ብር የምትበሉ ሰዎች እሳት ይሁንባችሁ ነው የምላችሁ፣ ማለት ነው። በመዳም ቤት ያላችሁ እህቶች በጣም ተጠንቀቁ። እቁብ አትጣሉ ማለት ነው። ብራችሁን አጠራቅማችሁ እራሳችሁ የፈለጋችሁን ነገር መስራት ትችላላችሁ። እቁብ መጣል ከፈለጋችሁ ኢትዮጵያ ላይ መጣል ትችላላችሁ። ቤተሰባችሁ ይጣልላችሁ ኢትዮጵያ ላይ ማለት ነው። ስደት አለም ላይ ግን በፍጹም እቁብ እንዳትጥሉ። እህታችን የገጠማት እንደዚህ ነው ማለት ነው። እሷ ምትሰራው ውጭ ነው ጠፍታ ነው ምሰራው ይቃማ የላትም እነሱ ይቃማ አላቸው መኪና አላቸው ከሷ የተሻለ ቦታ ላይ ናቸው ባልና ምስት አብረው ሆኖ ልጆቻቸውም አብረው ነው ሁላቸውም ተመቻችተው ነው የሚኖሩት ከሷ የተሻሉ ናቸው ነገር ግን ቤተሰብ ነገር ናቸው እነሱ እንደ ምክር እቁብ ጣይ ይሏታል ሁለት ሁለት ሺ ብር ነው ደሞዟ እቁብ ጣይለዋታል። እቺም እህታችን እቁብ ትጥላለች እቁቡ አስራ አንድ ሰው ነው ሰብሳቢ እነሱ ናቸው ማለት ነው ኦኬ እቁቡ እየጣለች እየጣለች አስራ አንድ አስራ አንድ ወር ጣለች እቁቡ አለቀ እነሱ ምን ይሏታል? አስራ አንደኛ ወር ለእሷ የሚወጣው እቁብ ሌላ ሰው እኮ አስራ ሁለተኛ ሰው አለ ይሏታል። አምናቸው እሺ ብላ እቁቧን ትጥላለች። አስራ ሁለተኛም እቁቡ ስትጠብቅ ስትጠብቅ እቁቡ ለካ እነሱ በልተውታል፣ የእሷን እቁብ እነሱ በልተውታል። በመጨረሻውም ብሬ የት አለ ብላ እሪ ከንቱ እቁብ ስትል ብሩ እንደጠፋባቸው መስጠትም እንደማይችሉ ይነግሯታል ማለት ነው። እች ለሁለት አመት ታግሳቸዋለች። አስባችሁታል? ሁለት ሁለት ሺ ብር ለራሷ የቅባት እንኳን ሳታስቀምጥ ነው እቁብ እየጣለች የነበረ ነበረው ማለት ነው። እኔ አሁን በዚህ ነገር ላይ ምንድን ነው ምላቸው? እዚህ ጋር አያችሁ፣ ለራሳቸው እየተዝናኑ ለራሳቸው መካ ከአባ ምናምን እየሄዱ እየዘየሩ ማለት ነው የሰው ሀቅ ይዘው ማለት ነው እየዘየሩ፣ ለእሷ ግን የሚሰጧት ብር የለም። ታገሺ፣ ቤተሰብ ነች፣ በቤተሰብ መሀል ይፈጠራል ይለታል። ሺ ጊዜ ቤተሰብ ይሁን ከአባት ከእናት ውጭ ቤተሰብ የለም በገንዘብ ጉዳይ። እነሱም ይሳሳታሉ፣ አባትና እናትም ይሳሳታል በገንዘብ ጉዳይ ማለት ነው። እኔ እናንተን መክራችሁ ነገር ቢኖር እቁብ ስደት ላይ ሆናችሁ አትጣሉ። ኦኬ፣ እቁብ አትጣሉ። ወይም ደግሞ እቁብ መጣል በአቋራጭ ማደግ፣ ቤት መግዛት፣ የሆነ ነገር ማድረግ ከፈለጋችሁ የወርወር ብር እየላካችሁ ኢትዮጵያ ላይ ከሀብታሞች ጋር ቤተሰብ ስላለ እዛ መግባት ትችላላችሁ። እዛ ያለው ሰው እኮ እዛ መያዝ ማስያዝ፣ መካሰስ፣ መክሰስ ይቻላል። እዚ ያለ ሰው አይዲ ሳይኖራችሁ እንዴት አድርጋችሁ ነው የምትከሱት ማለት ነው። እኛ ትልቅ ችግር አለብን። መኪና ያለው ሰው ባልና ሚስት ሆኖ አብሮ የሚኖር ሰው ከኛ የተሻለ ሰው ስናገኝ ከኛ የተሻለ እሱ እኛ ህይወት ላይ ሹፌር ቢሆን እንመርጣለን። ከራሳችሁ ውጭ ራሳችሁ ውስጥ ሹፌር አታስገቡ። እራሳችሁ የራሳችሁ ሹፌር ናችሁ። እናንተ እናንተ ሽንት ቤት አጥባችሁ ደክማችሁ ብዙ ነገር ከፍላችሁ የምታገኙት ብር ራሳችሁ ናችሁ እንጂ መምራት ያለባችሁ ሌላ አካል መጥቶ መምራት የለበትም ማለት ነው። ሁለተኛ ኔ የሆነች ጓደኛ ብረት ምሰራ ጓደኛ ጓደኛ ማለት ነው የሰፈሯ ልጅ ነው ታምነዋለች ቤተሰብ ነው ይሄም የተባለው እሱ ግን ውጭ ነው የሚሰራው መኪና አለው ምናምን ብዙ ነገር ነው የሚሰራው ኦኬ ምን ይላታል እቁብ ጣይ ይላታል እቁብ ጣይና ኢቃማሽ ታሰሪ ያለሽ ምናምን ይላታል ማለት ነው እሺ ብላች ልጅ አንዳንድ ሺ ብር እቁብ ትጥላለች ኦኬ አምነዋለች ኦልሬዲ እሷ እቁቡ ማን ይሁን ማን ይኑር አታውቅም ግን እሱ ስላላት ብቻ ነው እቁብ ትጥላለች እቺ ልጅ ጥላ ጥላ ጥላ ስታበቃ የተባለችው ሰው ስምንት ወር ነው ዘጠኝ ወር ጥላ፣ መጨረሻ ላይ ብር የገንዘቤ ስትል ምንም አይነት እቁብ የለም። ኦኬ፣ ልጁ ለካ በየወሩ ያንን አንዳንድ ሺ ብር እየበላት ነው ማለት ነው። ይሄ ደግሞ ሌላ ታሪክ ነው ምነግራችሁ። እኔ ማንንም እንዳታምኑ በብር ዙሪያ ላይ ሰው የሚታመንበት ጊዜ ድሮ ቀረ። ኦኬ፣ አሁን ሰው አይኑን በጨው አጥቦ የሰውን ሐቅ ለመብላት የሰውን ብር ለመብላት ሰው የሰው ልብ ለመስበር ቆርጦ ተነስተዋል ማለት ነው። ምንም አይሰቀጥጣቸውም። ልጅቷ ብር የበላቸው ልጅ አይታቸዋል፣ አይኗን በጨው አጥባ ነው። ቤተሰብ ነን፣ በቤተሰብ መሀል እንደዚ አይነት ነገር ይፈጠራል? ቤተሰብ ከሆነች እቺ ልጅ አልደረሰችባትም። ባሏ ሞቶባታ ልጇን ለማሳደግ ነው እቁብ እየጣለች ያለችው አይደለ? የእሷን ገንዘብ አልበላችባትም? ለምን ቤተሰብ ከሆነች ለምን አላዘነችላትም? ቤተሰብ ገለመኔ ምናምን የሚባ የሚባል ታሪክ የለም። በስደት ሆናችሁ ራሳችሁ ብራችሁ ቁጥር አድርጋችሁ ይዛችሁ ወደ ሀገራችሁ ገብታችሁ የሆነ የተሻለ ነገር ለመስራት የተሻለ ነገር ማቀድ መቻል አለባችሁ። ማንም በእናንተ ሕይወት ውስጥ ገብቶ መሪ ሊሆን አይገባም። ተጠንቀቁ። ታሞ ከመማቀቅ አስቀድሞ መጠንቀቅ ይሻላል። ኦኬ እቺ ልጅ አሁን እነዛ ሰዎች ላይም አልፈርድ፣ ምን ገብቷቸዋል። ምክንያቱም እሷ ኦኬ አምናቸዋለች፣ እቁብም ነው ግን ደግሞ ስደት ላይ እቁብ አይሆንም። አብዛኛው ሰው ይቃማ የለውም፣ ሊያዝ ይችላል፣ በልቶ ሊያዝ ይችላል። ኦኬ ስለዚህ አትፎገሩ፣ አትሸወዱ። ፕሊዝ እህቶቼ ንቁ! መቼ ነው የምትነቁት? ወላሂ ስንት ጊዜ ነው እህቶቻችን ተበላው እያሉ አይናቸው በጠ በጨዋጥበው ወጥተው የሚናገሩት እንደ እናንተ እንድትማሩ ማለት ያልተበላችሁ እህቶች እንድትማሩበት ነው ይሄን ቪዲዮ እላችኋለሁ። ሆኝ እንግዲህ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። በቀጣይ ባሪፍ ቪዲዮ መጣላችኋለሁ። በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እስከ መጨረሻው ከኔ ጋር ስለነበራችሁ ቴንኪዩ፣ ምስጋና ይገባቸዋል። በቀጣይ ደግሞ ባሪፍ ቪዲዮ መጣለው ኢንሻላህ። አበረታቱኝ ላችኋለሁ ምክንያቱም እኔ ለእናንተ የሚጠቅም የሚጠቅም ነገር ብቻ ነው ይዤ የምመጣው። ትንሽም ቢሆን ለእናንተ የሚጠቅማችሁ ነገር ነው ይዤ የምመጣው። ለምን ትንሽ አይሆንም ማለት ነው እላችኋለሁ። ውዶቼ በርቱ፣ ጠንክሩ። በያላችሁበት ያላ ሰላም ከእናንተ አይለይ። አላህ ይጠብቃችሁ፣ ያላህ ያግዛችሁ። ራሳችሁም ጠብቁ። ረመዳኑም እንግዲህ ትቶን እየሄደ ነው። ዱአ አድርጉ፣ ዱአ አብዙ። ኢንሻላ በቀጣይ በራሳችን ቤት እኛ ባቀድ ነው ሳይሆን አላህ ባቀደው በራሳችን ቤት በራሳችን ጎጆ ከቤተሰቦቻችን ጋር ምናሳልፍ አላህ አድርገ። ነው ሰላም አለይኩም